ሰላማችሁ ጤናችሁ በያላችሁበት ሙልት ይበልልኝ እያልኩኝ አጠር ላለ ጊዜ አፍታን ወስደን ስለ እድል እጣፈንታ እናወራለን። አብዛኛውን ሰው እድል እጣፈንታ የሚባል ነገር አለ ብሎ የሚያምናለን፣ እነዛም ደግሞ አረ እጣፈንታ እድል የሚባል ነገር የለም የሰው ልጅ የላቡን የልፋቱን የእጁን ውጤት ነው የሚበላው ብለው የሚያምናሉ። እርግጥ ነው ሁሌም ባይሆን የሆነ የሆነ ጊዜ እራሳችንም በእድላችን በእጣፈንታችን አማካይንተን አማረን ተበሳይተን እናቃለን። ይህማ የእድል ጉዳይ ነው፣ ያማ የእጣ ፈንታዬ ጉዳይ ነው፣ የኔ ስድል ብለን ተብሳይተን እናቃለን። በአንጻሩም ደግሞ ከስንት አንዴ ያልጠበቅነው ያላሰብነው ነገሮች ሆነው ስናይ፣ እድሌ ነው ብለን ኮራ ብለን እንናገራለን። እርግጥ ነው ፈጣሪ ከእድለኞች ጋር ነው ይባላል። እንደኔ ግን ፈጣሪ ከእድለኞች ጋር ነው ሲባል ያለ ይጨመርለታል እንዲህ የጥረታችንን የእጃችንን ዋጋ ትበላላችሁ ታገኛላችሁ ማለት ነው። ዛሬ አምስት እድልን እጣፈንታን የሚያሻሽሉ የሚያሳምሩ መንገዶችን ተጠቁማቸዋለሁ እናውራበታለን። እናንተም ይህንን ቪዲዮ ላይክ በማድረግ እንድትጀምሩ እንደዛውም ቤተሰቦች ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦች እንድትሆኑልኝ ስል እንደተለመደው ትብብራችሁን እጠይቃለሁ። ወደ ነጥቦቹ ሄድ። የመጀመሪያው ነጥብ ጸሎት ነው። ጸሎት እጅግ በጣም ይገርማል አይደል? አዎ። እድልን እጣ ፈንታን የመቀየሪያ የመለወጫ አንዱ መንገድ ዋነኛው ጸሎት ነው። ይህ ጸሎት ዝም ብሎ የሚደረግ አይደለም። ጸሎት በየትኛውም እምነት ውስጥ ብንሆን ከፈጣሪያችን ጋር ከአምላካችን ጋር መገናኛ መንገድ ነው። በዛ ውስጥ ግን የምናገኘው የሆነ ስኬታችንን፣ ዓላማችንን፣ ህልማችንን እንዲያሳካልን እንዲረዳን ስንጠይቀው በየዕለቱ ተንበርክከን ያንን ነገር እንዲሁም በየሁኔታው ስንጠይቀው አንደበታችን የሚወጣው መልካም ነገር ነው። ያ መልካም ነገር ደግሞ በድግግሞሽ ውስጥ ውስጣችን ላይ የሚያሳድረው የራሱ የሆነ ተጽዕኖ አለው። እንዲህ እንዲሆንልኝ ፈልጋለሁ፣ እንዲህ እንዲደረግልኝ ፈልጋለሁ እያልን አሉታዊ ነገሮችን ሳይሆን አዎንታዊ ነገሮች ላይ ትኩረት በማድረግ ስኬታችን ላይ፣ መንገዳችን ላይ፣ ጉዟችን ላይ ትኩረት በማድረግ እንዲቀየርልን ደጋግመን ስንጠይቅ እኛ ራሳችን ያንን ነገር እንቀበለዋለን። የኛ እንዲሆን አብዝተን የበለጠ እንትን እንላለን እንቀበለዋለን። እና ስለዚህ ያ ጸሎት እጅግ በጣም አስፈላጊ እና አንድ እድላችንን መቀየሪያ መንገድ ነው። ሁለተኛው ደግሞ መንገድን ማወቅ ነው። ወዴት እንደሚሄድ የማያውቅ ሰው በጣፈንታው በእድሉ ቢያማድር አይደንቅም። ነገር ግን እድላችንን እጣፈንታችንን መቀየሪያው ማሳመሪያው አንዱ መንገድ መዳረሻችንን መሄጃችንን ማወቅ ነው። አንድ የምታስገርመኝ ቀልድ ነክ ነገር አለች። አንድ ወጣት እንዲሁ ብድግ ብሎ ጉዞ የጀምርና እግሩ ወደ አመራው ዝም ብሎ ይጓዛል። ታዲያ የሆነ ርቆ ከሄደ በኋላ መንታ መንገድ ላይ ይገኛል። እዛ መንታ መንገድ ላይ ሲሄድ ሲገኝ ወዴት መሄድ እንዳለበት ግራ ይገባል። በዚህ ጊዜ ከአንድ አቅጣጫ የሚመጡ ተለቅ ያሉ እናትን ያገኝና ይህ መንገድ ይህ መንገድ ቤት በኩል ነው የሚወስደው ሲል ይጠይቃቸዋል። እኚህም እናት ትኩር ብለው ካዩት በኋላ አንተ ወዴት ነው መሄድ የፈለግከው ይሉታል እሳቸው እሱም ወዴት መሄድ እንዳለበት እንደማያውቅ ነገራቸው። ታዲያ እኚ እናት ምንድን ነው ያሉት? በማዘን እያዩት ልጅ ሆይ በየትኛውም አቅጣጫ ብትሄድ ምንም ለውጥ የለውም አሉት። ስለዚህ መንገዳችንን ማወቃችን አንዱ የእጣፈንታ የእድላችን መጠቀሚያ መለወጫ መንገድ ነው። ሁለተኛው ደግሞ መለየት ነው። መለየት ሲባል የምንፈልገውን ነገር ስኬታችንን ማግኘት መጨበቅ የምንፈልገውን ነገር መለየት መቻል አለብን። አብዛኞቻችን የሆነ ሰው በሆነ ነገር ስኬታማ ሆኖ ስናይ ያም ያምረናል። ሌላው ሰው ሮጦ ወይ የወርቅ ሜዳሊያ ሲሸለም፣ ሌሎች ነገሮች ሲሸለም እና እኛም ከዛሬ ቀን ጀምረን ሯጭ መሆን እንፈልጋለን ያኔ ልጆች ሆነን የኦሎምፒክ ውድድር ያለ ጊዜ ምናምን በየሰፈራችን በቆርኪ ሜዳሊያ እየሰራን እንደምንራራጣው ሁሉ ማለት ነው እና ህይወታችንንም እንደዛ እናደርገዋለን። የሆነ ሰው ስኬት ላይ በንግድ ሲደርስ ሲሳካላት ስናይ ነጋዴ መሆን ያምረናል። በትምህርት አንቱ ሲባል ስናይ ውጤታማ ተማሪ መሆን እንሻለን እና በየሄድንበት ሁሉ የሰዎችን ነገሮች የሰዎችን ስኬቶች በአንድ ቀን የሆነላቸው እየመሰለን ያንን እንፈልጋለን። ታዲያ ያንንም ያዝ ያንንም ለቀቅ ስናረግ ሳይሳካልን ሲቀር በእድላችን እናማርራለን። እነዚህ ስኬታማ ሆነው ያየናቸው ሰዎች ግን በአንድ ቀን በአንድ ጀንበር ያመጡት አይደለም። እጅግ በጣም ተደጋጋሚ ውድቀትን አስተናግደው፣ ተደጋጋሚ ልፋትን አስተናግደው ዛሬ እኛ ስናያቸው እድል እጣፈንታ የሚመስለን ስኬት ላይ ተቀናኝተዋል። ስለዚህ እኛ የምንፈልገውን ነገር መለየት መቻል አለብን። የዛኔ መክፈል ያለብንን ዋጋ እንከፍላለን። ከሌ በንግድ ስኬታማ ስለሆነ አይደለም፣ ወይም ደግሞ ከሌ የወርቅ ሜዳሊያ ስላገኘ ወይም ደግሞ ሌላው ሰው ዶክተር፣ መምህር፣ ምናምን ስለሆነ አይደለም። እኛ የምንፈልገው ራሳችንን ማግኘት የምንፈልገው እጣፈንታችንን፣ እድላችንን ማግኘት የምንፈልግበት ስኬት ካለን እሱን መለየት መቻል አለብን። በአራተኛ ደረጃ ደግሞ የምናነሳው ለስኬታችን ለእጣፈንታችን ለእድላችን አጋዥ የሚሆነው አለማቋረጥ ነው አለም አለማቋረጥ አንዱ የስኬታችን ቁልፍ ነው። የጀመርናቸውን የምንጓዝባቸውን መንገዶች የምናደርጋቸውን ነገሮች ያዝ ለቀቅ ማድረግ የለብንም በቻልነው አቅም ዋጋ እየከፈልን እየተንገዳገድን እያረፍንም እየወደቅንም እየተነሳንም ቢሆን ያንን ነገር ማቋረጥ መልቀቅ የለብንም። መያዝ መቻል አለብን። ማነፍነፍ መቻል አለብን። ለዛ ለስኬታችን ለእድላችን አፍንጫችንን ቅርብ ማድረግ አለብን። ምን የምትባል አባባላለች? የጠለኸ ውሻ ከአንተ እንዲርቀል ከፈለግ አፍንጫው አካባቢ ትንሽ የቂቤ ቆንጥረ ከባው። ያኔ ውሻው ቂቤው ላይ የደረሰ እየመሰለው እያሸተተ ሩቅ መንገድ ይሄዳል ይባላል። እኛም ስኬታችንን አፍንጫችን ስር ማድረግ መቻል አለብን። እድላችንን እጣፈንታችንን እዚህ ቅርባችን አድርገን እሱን እያነፈነፍን ለአፍታም መዓዛው ከኛ ሳይርቅ እሱን እያነፈነፍን ልንይዘው ልናገኘው ተገቢ ስለሆነ ማለት ነው። ሌላኛው ደግሞ በአምስተኛና በመጨረሻ ደረጃ የማንሳው ደግሞ ምንድን ነው? ጭንቀታም አለመሆን ነው። ተስፋ አለመበስ አለመበስጫጨት እርግጥ ነው የሆኑ ነገሮች በአንዴ፣ በአንድ ጀንበር አያብቡም አያምሩም። ብዙ ልፋቶች፣ ብዙ ድካሞች፣ ብዙ ጣውረዶች፣ መክሰር፣ መውደቅ፣ መነሳት፣ የተለያዩ ነገሮች ያጋጥሙናል። እንደዛ ቢሆን እንኳን የውስጣችንን የስኬታችንን ደስታ በቻል ነው አቅም ማጎምራት መቻል አለብን። ብርቱካን የተከለ ሰው ወይም ደግሞ የሎሚ ተክል የተከለ ሰው የግድ በሎሚና በብርቱካኑ ለመደሰት ፍሬው እስኪያፈራ አይጠብቅም። ቅጠሉን ራሱ ቁረት አድርጎ ቢያሸታው ባይበላውም መዓዛ ግን ያገኘዋል እና ልክ እንደዛው ተስፋ መቁረጥ የለብንም። ዓለም ምንድነው ብስጩ መሆን የለብንም፣ ልንበሳጭ አይገባም። ውስጣችንን ዘና ማድረግ አለብን። መዳረሻውን የሚያቅሰው መሄጃውን የሚያቅሰው በመንገዱ ሁሉ በቻለው አቅም ደስታን እየሰነቀ ደስተኛ እየሆነ መሄድ መጓዝ አለበት። እነዚህ አምስቱ ነገር እድል ጣፈንታ የሚባሉ ነገሮችን እኛ የላይ የላይ ስኬቶችን ብቻ ስለምናይ የሚመስሉን ነገሮች ናቸው እና ያስተካክላሉ፣ ያሻሽላሉ፣ ያሳምራሉ፣ ያስውባሉ። ተጠቀሟቸው ስለሚጠቅሙ ማለት ነው እና ትዕግስትን ማድረግን ደግሞ አንዱ ልማዳችን ልናደርገው ይገባል። ስለዚህ ወደ መጀመሪያው ጥያቄ የለነሳ እናንተ በእጣ ፈንታ በእድል ነው የምታምኑት አሊያስ በስራ አንቺስ ካላችሁኝ፣ አንድ ምሳሌ ልንገራችሁ። የሆነ ሰው ሎተሪ ወይም ሌላ እጣ ቢደርሰው እንኳን ያ ሎተሪ እንዲደርሰው መጀመሪያ ማድረግ ያለበት ብሩን አውጥቶ ሎተሪውን መግዛት መቻል አለበት። ሎተሪውን ሳይገዛ ወይም እጣሁን ሳይቆርጥ ቤቱ ቁጭ ብሎ ሎተሪ ደርሰኛል ብሎ በእጣ ፈንታና በእድል በድል እንትን አያደርግም። ግን ከነዛ ውስጥ ልክ እንደሌላው የህይወት መንገድ ሌላው በመሮጥ ስኬታማ ከሆነ፣ ሌላው በሕክምና ስኬታማ ከሆነ፣ በመምህርነት ስኬታማ ከሆነ፣ በውትድርና ስኬት ስኬታማ ከሆነ፣ በተለያዩ መንገዶች ስኬታማ ከሆነ ያን ሰው ደግሞ አንዱ የስኬት መንገዱን ሀምሳን ብር ትሆን መቶ ብር ከኪስ ውስጥ አውጥቶ ሎተሪውን ገዛ እንበል። ይህ ሰው ያቺ ሀምሳ ብር ብቻ ኪስ ውስጥ ብትኖር እና ዳቦን መብላት ሊፈልግስ ሎተሪውን ባይገዛስ ብዙ መንገዶችን ማንሳት እንችላለን። የሆነ ሆኖ ግን የሎተሪም ሆነ የእጣ እድለኞች ለመሆን ያንን ሎተሪ መቁረጥ ብራችንን ማውጣት የግድ ይለናል። ስለዚህ እድል እጣፈንታ እንዳለ ሆኖ ፈጣሪ ከእድለኞች ጋር ነው። ፈጣሪ ከምንሰሩት ጋር ነው። እናም በስራ አምናለሁ ላለሁኝ፣ ለዛሬ ያስኩላችሁ ሀሳብ ይህንን ይመስላል። እናንተም የሚሰጡኝ ሀሳብ አስተያየት ካለ እንድትሰጡኝ ስለጠይቃለሁኝ። ፈጣሪ በነገራችሁ ላይ ሁሉ ቅደም